ጠቅላይ ሚኒስትር አብይ አህመድ ና ቀዳማዊት እመቤት ዝናሽ ታያቸው ሶማሌ ክልል ጅግጅጋ ከተማ ሲገቡ በክልሉ ፕሬዚደንት ሙስጠፌ ሞሐመድ በክልሉ ከፍተኛ አመራሮች እንዲሁም በሕዝቡ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትሩ በጅግጅጋ ከተማ ና አካባቢው የተሰሩ የኮሪደር ልማት ስራዎች ና ሌሎች ግዙፍ ፕሮጀክቶችን ተዘዋውረው ጎብኝተዋል። በጅግጅጋ ከተማ የተሰሩ ዘርፈብዙ ብዙ የልማት ተግባራት የትናንት ገጽታዋን በእጅጉ የቀየሩ ሆነው ማግኘታቸውንም ጠቅላይ ሚኒስትሩ ተናግረዋል። ጅግጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበርን። አሁን ያየነው ጂግጂጋ ከዚህ ቀደም ካየነው ጂግጂጋ በእጅጉ የተለየ ነው። በመብራት፣ በመንገድ፣ በወክወይ ባይክ ሩት፣ በሀውሲንግ ሀውሲንግ በብዙ ሺዎች የተገነባው እንዳያችሁ፣ ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም በጣም ከፍተኛ ነው። በከተሞች አዳዲስ መኖሪያ ቤቶች ግንባታ እየተስፋፋ እንደሚገኝ ያነሱት ጠቅላይ ሚኒስትሩ የኮሪደር ልማት ፕሮጀክቶች በሁሉም አካባቢ የመኖሪያ ሁኔታን በግልጽ እያሻሻሉ እንደሚገኙ ጠቅሰዋል። በሚቀጥሉት 15 20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አሰፋፈር ስርዓታችን ከመጠጥ ውሃ ጋር ከመብራት ጋር ከመንገድ ጋር ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው ብዙ ቦታ የችግር መንስኤ ሲሆን ይታያል። ከተመይነት የሚያስፈልገው ለተሳለጠ ሰርቪስ ነው። ጂግጂጋ ላይ የተሰራው ስራ ሀረር ላይ፣ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድን ነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል የነሱን ታሪክ የነሱን መልክ የነሱን ጂኦግራፊ አቀማመጥ የነሱ መልክዓ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘዬ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪን ይቀንሳል። የከተማ ማዕከሎችን ስናዘምን የምንገነባው ለዛሬ ብቻ ሳይሆን ለነገም መሰረት እያስቀመጥ ነው ያሉት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በምስራቁ የሀገራችን ክፍል ብዝሃ ከተማ ልማት መስፋፋት አበረታች ስኬት ማስመዝገቡን አንስተዋል። ከተሞችን ስናዘምን ነገን እየገነባን ሆኖ ሳለ ይህ ለማይዋጥላቸው የቅርብና የሩቅ አካላትም ራዕያችን እንደ ኢትዮጵያዊና አፍሪካዊ ጠቃሚ በሆኑልን ጉዳዮች ላይ እየተተከለ መሆኑን ማስታወስ ይገባል ሲሉም ጠቁመዋል። ከተማን ስናዘምን የምንሰራው ነገ የልጆቻችን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉ? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ ለአፍሪካ አፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ አያዩትም። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን፣ የሚያስፈልገን፣ የሚጠቅመን እኛን የምናውቀው ይበጀንን፣ የሚያስፈልገንን ከኛ ላይ ለዜጎቻችን የሚያስብ ከኛ ላይ ለሀገራችን የሚቆጭ ከኛ ላይ የእኛን ልማት የሚያስብ ኃይል አለ ብለው መጠበቅ የዋህነት ነው። ወደ መጠናቀቂያ ምዕራፍ ላይ የደረሰው የገበታ ለሀገር ፕሮጀክት ለምስራቁ የሀገራችን ክፍል አዲስ እድል እየፈጠረ ነው ሲሉም ገልጸዋል። አጠቃላይ የተመለከቱት የስራ እድገት በጅግጅጋና በመላው በመለው ክልሉ የሚስተዋለውን መነቃቃት የሚገልጽ መሆኑን የገለጹት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በተገኘው ውጤት ሳይረኩ ከዚህም በላቀ ሁኔታ አጠናክረው መቀጠል እንደሚገባም አሳስበዋል።